በዓላት ሲመጡ የሚታየውን የዋጋ ልዩነት ለመቆጣጠር ከሚወሰዱ እርምጃዎች አንዱ የሆነው ባዛርና ኤግዚቢሽን በሻሸመኔ ከተማም ከተከፈተ ሳምንታት አልፏል። የዒድ በዓልን ምክንያት በማድረግ በተለይም ደግሞ ለበዓል የሚያስፈልጉ የአልባሳትና የቤት ቁሶችን እንዲሁም ደግሞ የፍጆታ ምርቶችን ለመሸጥ መሰል ባዛር ትልቅ ፋይዳ እንዳላቸው በባዛሩ ያገኘናቸው ነዋሪዎች ይናገራሉ። ካለው ነገር አንጻር ከበፊቱ ሽንኩርት አሪፍ ዋጋ ላይ ነው ያለው ትንሽ በዚህ አሁን እንደ በፊቱ ቢሆን ይሄ አመት ባላይ ትንሽ ይጨምር ነበር። አሁን ሽንኩርት፣ ቲማቲም ምናምን አሪፍ ነው። ድንች እንደምና በአቅማችን እንትን እያልን ነው። የተሻለ ነገር አለ ባንልም ከበፊቱ ትንሽ ወረድ ብሏል። አሁን በሽንኩርት፣ በቲማቲም በምን ዙሪያ ማለት ነው የአስር ብር የአስራ አምስት ብር ለውጣል። ሽንኩርት እዚህ ውስጥ አንደኛና ሁለተኛ ደረጃ አለው። አንደኛ ደረጃ 50 ብር፣ ሁለተኛ 45 ብር ነው። ቲማቲም በአጠቃላይ ከ40 እስከ 45 ብር ነው፣ እንደ ደረጃ ልዩነት ማለት ነው። እና ከዛ ከውጪ በተለይ ሱቆች ከሚሸጡት የ15 የ20 ብር ልዩነት ነው። በዓላት ሲመጡ ሰዎች የቤታቸውን አልባሳትም ሆነ የተለያዩ ቁሶችን ቀይረው በአዲስ መንፈስ በዓልን ማሳለፍ ይፈልጋሉ። ለዚህ ደግሞ ከገበያ ከሚገዛው ይልቅ ባዛር ላይ የሚቀርቡ ቁሶች የተሻለ ዋጋ አላቸው። ከዋጋ በተጨማሪም ጊዜንም ለመቆጠብ እና በአንድ ቦታ ብዙ አማራጭ ለማግኘትም አስተዋጽኦ አላቸው። ገበያው ከሞላ ጎደል ቆንጆ ነው። ሰውም እየገባ ነው። እየገዛን ነው። በቻልን አቅም ለመሸጥ ሰውን ለማስረዳት የሞከረ ነው። አሪፍ ነው። እንደዚህ ያል የሚያማርር አደለም። ሰው እየገዛን ነው። እየሸጠን ነው። እንደውም በበዓል እንደውም ሽንኩርት ምናምን ነበረ፣ ግን ይሄኛው አብዛኛው ሰው እየተጠቀመው ነው። ባዛር ላይ ግን ባሊው ምንድነው? በአንድ ቀን ውስጥ በጣም ብዙ ሰው ልሽጥ፣ ለብዙ ሰው ልሽጥ፣ ልታደርስ ትችላለህ። ለዛ ከእቃው ከሚወጣው እቃ አንፃር በጣም አሪፍ ትርፍ አለው። ባዛር ላይ የሚሸጥ ጥሩ ነው። ለአልባሳት ሽያጭ ወደ ባዛሩ የመጣችው የምስራች ጉልማ፣ በእርግጥ እዚህ የምንሸጠውም በአነስተኛ ዋጋ ቢሆንም በስራ ቦታችን ከምንሸጠው እየተሻለ ትርፋለን ትላለች። ምክንያቱም ባዛር ለነገ መንገድን የሚጠርግ ነው። ገበያ ውስጥ ለመግባት አሁን በራሳችን ምርት ነው የምናመርተውና ሰዎችን ለማግኘት ከስተመር ለማግኘት ይረዳናል። ከሰዎች ጋር እንትን እንድንል ይረዳናል። ከገዢው ጋር ቀጥታ መገናኘት እንችላለን። መሀል ላይ ነጋዴው ሆኖ አይገባም። ቀጥታ ከገዢው ጋር ስለምንገናኝ በዓል ላይ ማህበረሰቡ የሚሸምታቸውን በተለይም መሰረታዊ የፍጆታ ምርቶች ከሌላው ጊዜ በተሻለ የዋጋ ልዩነት የሚታይባቸው መሆኑን ያነሱት ነዋሪዎቹም ካለው የኑሮ ሁኔታ አንጻር ግን ልብን የሚደርስ አይደለም ይላሉ። አንዳንድ ምርቶች ላይ የሚታየው ዋጋም ከፍ ያለ ስለመሆኑ ተናግረዋል። ትንሽ ከበድ ያለው ዘይት ነው፣ ዘይት ነው። ዘይት ላይ በጣም ትኩረት ሊሰጠው ይገባል። ከዛ ውጪ ግን የተሻለ ነገር አለባንልም። ከበፊቱ ትንሽ ወረድ ብሏል። አሁን በሽንኩርት በቲማቲም በምን ዙሪያ ማለት ነው። ስለዚህ በተለይ ትኩረት ሊሰጥ የሚገባው የዘይት ጉዳይ ነው። በከተማዋ በበዓሉ የሚዋዥቀውን የዋጋ ልዩነት ለመቆጣጠር የቀረቡት ምርቶች በተወሰነ መልኩ የማህበረሰቡን የመግዛት አቅም ያገናዘቡ እንዲሆኑ ጥረት ተደርጓል ያለው የከተማው ንግድ ጽህፈት ቤት ይህን የተጀመረውን የእሁድ ገበያ ለማጠናከር ጥረት ይደረጋል ብሏል። የግብርና ምርቶችን አቅርበናል። ቲማቲም፣ ሽንኩርት፣ ቀይና ነጭ ድንች እንዲሁም አትክልትና ፍራፍሬ በስፋት በተመጣጣኝ ዋጋ ቀርበዋል። ለበዓል ገበያ ብቻ ሳይሆን ስድስት የሰንዴ ማርኬቶች ከተማ ውስጥ በማመቻቸት ቀጣይነት ባለው መልኩ ከሳምንት እስከ ሳምንት አገልግሎት እየሰጡ ይገኛሉ። ሌላው ደግሞ ባዛር በማዘጋጀት ህብረተሰቡ የሚፈልገውን ዕቃ በተመጣጣኝ ዋጋ እየገዛ ይገኛል። ሌላ ጊዜም በተሻለ መልኩ ለማቅረብ እንሰራለን።